ደግሞ ስራ በሌለበት ቃሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የሚበልጥ ምስጋና እናቅርብላለን። የም መላእክት የሚያመሰግኑት ምስጋና ነው። ህቤቱ አንተን በማሌት ያመሰግንሃል። ያንተ ምክር፣ ያንተ ቃል፣ ያንተ ጥበብ፣ ያንተ መጎብኘት የላከው ወልድ ከቀድሞ ጀምሮ ከአንተ ጋር አይነበረም ዓለም ሳይፈጠር ያልተፈጠረ ባህረ ሰብን ለማዳን በስጋ የተገለጸ ቃል ለጅ ወዳጅ ጌታችን እየሱስ ከኃጢአት ቀንበር ነጻ አደረገን። አቶ ስለዚህ እኛ አገልጋዮች እና መሰረት ስለዚህ ከልባችን ለአንተና

አስታክስልን አሳግድን ሌኖችነት ሰው እንድሰራልን ቅዱስ ፈቃድህን እንዲያል እንጠይቃለን። አባታችን ሆይ፣ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ ይቅር በለን ያኑ መንግስ ያንተ ናትና ኃይልከ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይህ ድንግል ነሽ በስጋ አሸናፊ እግዚአብሔር ሰላምታ አንቺ ገባሻል ከሴቶች ጸጋውን የተመላሹ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን

ኃጢአትን የሚያስተስረኝ እንድታደርግልን ቅዱስ ፈቃድ ይሆንልን። እግዚአብሔር አባታችን አምላካችን ሆይ፣ ሕይወት የሆን ከሆነ አንተነትህን አውቀን ለማሳወቅ ያንን ጸጋ እድል ሰጥተናልና በዛ ሕይወት እንድንመላለስ ያንን ጸጋ ሁንም እንዳትነሳል ፈቃደ ይሁንልን። አገልጋዮችህን ካህናቱን፣ አገልጋዩን፣ ማህበረብን፣ መናኑን በያሉበት ጠብቀህ የመንፈስ ቅዱስ ማደሪያ እንድታደርገን ቅዱስ ፈቃድ ይሆንልን። አቡነ ዘበሰማያት